ወደ ማረሚያ ቤት ከመውረዷ በፊት በተለያዩ ማህበራዊ ሚዲያዎች ላይ የሚያማምሩ ፎቶዎቿን ለተመልካቾች የምታጋራ፣ በተለያዩ መድረኮች ላይ የሚያማምሩ የሙዚቃ ስራዎቿንም በማራኪ ድምጿ የምታቀርብ እጅግ ተወዳጅ ድምፃዊት ነበረች። በተለይ ለዓመታት በኖረችባቸው በአረብ ሀገራት ላይ እጅግ ታዋቂና እሷ የገባችባቸው መድረኮች ድምቅ ብለው የሚያመሹ ተወዳጅ ሴት ነበረች። አሁን ታዲያ ከሰሞኑ በማረሚያ ቤት ውስጥ ከድምፃዊ ያሬድ ነጉ ጋር በመሆን ልጇን አቅፋ እጅግ በሚያሳዝን ሁኔታም ስታንጎራጉርና ስታዚምም በርካቶች እች ድምፃዊት ለምን እስር ቤት ወረደች? ምን አጋጠማት? የሚል ጥያቄ ሲጠይቁ ተስተውለዋል። ለመሆኑ ድምፃዊቷ ወደ ማረሚያ ቤት የወረወራት ጉዳይ ምንድን ነው? ስንት ዓመት ያህል ተፈርዶባት ትገኛለች? ይህንን ዝርዝር መረጃም ከተለያዩ ምንጮች ባገኘነው መሰረት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 ይህ አስገራሚ ታሪክ የተሰማው ድምፃዊ ያሬድ ነጉ ከሰሞኑ ማረሚያ ቤት በመገኘት ታራሚዎች የፋሲካ በዓልን በደስታ እንዲያሳልፉ በማሰብ ሶስት ሰንጋ በሬዎችን በመውሰድ አለፍ ሲልም የአማረ ሙዚቃ መድረክ በማዘጋጀት ልዩ ልዩ ሙዚቃዎቹን በማቅረብ በበርካታ ኢትዮጵያን መነጋገሪያ ሆኗል። በዚህ መሃል ታዲያ ከተበላ ከተጠጣ በኋላ ያሬድ አብረውት ከተገኙ የሙዚቃ ባለሙያዎች ጋር በመሆን መዝፈን ሲጀምር በማረሚያ ቤቱ ብዙ ውጣ ውረዶችን እያሳለፉ የሚገኙ እነዚህ ሴቶች ሁሉ ተሰባሰቡም፣ አብሮት መዝፈን ጀመሩ። ደስታቸው እጅግ ልዩ፣ እምባንም የሚያስመጣ ነበረ። በኋላ ከታራሚዎቹ መካከል የሆነችው አንዲት ሴት ወደ መድረኩ ወጣች፣ ከሙዚቃ ባለሙያዎች ጋር ተነጋገረች፣ ወዲያው ዘፈኑን ማቅለጡን ተያያዘችው። ድምጿ እጅግ የተዋበ፣ የመድረክ አያያዙ ያማረ፣ አስገራሚ ድምፃዊት ሆና ተገኘች። ይህን ዕድል እንድታገኝ ብቃቷንም ለማስመስከር እንድትችል በዚህ በማረሚያ ቤት የማይገኘውን መድረክ ያበረከተላት ድምፃዊ ያሬድ ነጉም ምስጋና እየተቸረው ይገኛል። ያኔ ነበር እንግዲህ ከያሬድ ነጉ ጋር ያዜመች ዘፈን በበርካታ ማኅበራዊ ሚዲያዎች ላይ በመሰራጨቱም በርካቶች እቺ ልጅ ማናት ብለው መጠየቅ የጀመሩት። ወዲያው ወደ ማረሚያ ቤቱ ከመውረዷ በፊት የተጫወተቻቸውናም በምነው ሸዋ እንዲሁም በሌሎች የሙዚቃ ማድረሻ መንገዶች አቀረበቻቸው አወይኔ ተለወጥክብኝ፣ ዛምዛም፣ አሳምነኝና መሰል ነጠላ ሙዚቃዎቿን ለሕዝብ ማድረስ መቻሏን የሚያመላክቱ መረጃዎች ወጡም። በርግጥም ወጣቷ በሙዚቃ ስራዎቿ የሚያውቋት ብዙ ሰዎች መሆናቸውም ታወቀም። በዚህም አድናቂዎችን ማፍራቷም ተገለጠ። ከምታሰሯ በፊት በጣም ጎበዝ ድምፃዊት፣ የልጅናት የሆነች ረጅም ጊዜ በአረብ ሀገር በድምፃዊነት የተሳተፈች ታታሪ ልጅ ነበረች የሚሉ መረጃዎችም ወጥተዋል። ረጅም ጊዜ በሰራችበት በአረብ ሀገር ውስጥም በርካታ ኢትዮጵያን በድምፃዊነቷ እንደሚያውቋትም ተነግሯል። ድምፃዊት ፍሬ ህይወት ተወዳጅ ነጠላ ዜማዎችን እየሰራች ከቆየች በኋላ አልበም ለመስራትም ዝግጅት ላይ እንደነበረች የተለያዩ ምንጮች ይጠቁማሉ። ታዲያ እቺ ተወዳጅ ድምፃዊት ወደ ማረሚያ ቤት እንድትወረወር ያደረጋት ነገር ምንድን ነው የሚለው ጥያቄ በብዙሃን አእምሮ ውስጥ መመላለስ ጀመረም። ለምን ያህል ዓመትስ ተቀጥታ በማረሚያ ቤቱ እንድትኖር ተፈረደባት የሚልም ጥያቄን አጭሯል። አስከትልን ሁለት የተለያዩ ሐሳብ ያላቸውን መረጃዎች በዝርዝር እንንገራችሁ። መረጃዎቹ ዛሐበሻ ስለታሰረችበት ነገር የሚያትተውን የክስ መዝገብ አገኘሁት ያለውናም በተቃራኒ የመታሰሯ ምክንያት በሴራ የተተበተበ ነው የሚል ከክስ መዝገቡ ተቃራኒ ሆኑ በሌላ ወገን በኩል የተነገሩ ነገሮችን ያዙ ናቸው። የመጀመሪያውን መረጃ እናስቀድም ድምፃዊ ያሬድ ነጉ በማረሚያ ቤት ባቀረበው ኮንሰርት ላይ በእስር ላይ የምትገኘው ድምፃዊት ፍሬ ህይወት ስለሺ መድረክ ላይ ወጥታ ካቀነቀነች በኋላ በርካታ ሰዎች ምን ሆና ነው የታሰረችው የሚል ጥያቄ ማቅረባቸውን በመጥቀስ ይጀምራል። ዘሐበሻም በዚህም መሰረት የታሰረችበት ምክንያትና የተፈረደባት ዓመት ስንት እንደሆነም የሚያሳየውን የክስ መዝገብ እንመልከት በማለት ዝርዝሩን አቅርቧል። በአቃቤ ሕግ የክስ መዝገብ ላይ አንደኛ ፍሬ ህይወት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 የአልኮል መጠጦችን እንዲጠጡ ዝሙትና መሰል ወሲብ ተግባራትን እንዲፈጽሙ በማድረግ ይከፈላችኋል ከተባለው 500 ዶላር የወር ደመወዝ 200 ዶላር ለአንደኛ ተከሳሽ ፍሬሕይወት ስለሺ እንዲከፈል በማድረግና ሁለተኛ ተከሳሽ አሊ ፈርዳን ደግሞ የሚያስተዳድረውን ሆቴል ገቢ ከፍ በማድረግም ከተጠቀመባቸው በኋላ ወደ ሀገራቸው እንዳይመለሱም የጉዞ ሰነዳቸውን በመያዝ ለሌላ ለማይታወቅ ግብር አበሩ በማስተላለፍ በምታስተዳደረው ማርኮፖሎ በተባለ ሆቴል ውስጥ ለሆቴል አገልግሎት ከሚወጡ የሆቴሉ ወንድና ሴት ደንበኞች ጋር የአልኮል መጠጦችን እንዲጠጡ ዝሙትና መሰል የወሲብ ተግባራትንም እንዲፈጽሙ በማድረግ በባሕሬን ሀገር መቆየት ከሚችሉበት የሶስት ወራት ጊዜ ለተጨማሪ አራት ወራት እንዲራዘምና ቪዛቸው እንዲቃጠል በማድረግም የተበዳይን ተጋላጭነት በመጠቀም ወደ ሀገር ቤት ለመመለስ እንዲችሉ ከሰዎች ጋር ወሲብ እንዲፈጸም ካደረጓቸው በኋላም መጋቢት 15 ቀን 2015 ዓ.ም ወደ ሀገራቸው የተመለሱ በመሆኑ በዋና ወንጀል አድራጊነት ተካፋይ በመሆን በሰው መነገድ ወንጀል ተከሰው በፍትህ ሚኒስቴር የጠቅላይ አቃቢ ህግ ዘርፍ የተደራጁናም ድንበር ተሻጋሪ ወንጀል ጉዳዮች ዳይሬክቶሬት ጀነራል አቃቢ ህግ ክስ አቅርቦባቸው በፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ወንጀል ችሎት ክርክር ሲደረግ መቆየቱን ይኸው የዝሐበሻ መረጃ ይጠቁማል። በክርክሩ ሂደትም አቃቢ ህግ በተከሳሾች ላይ ማስረጃ ቀርቦ ያሰማ ሲሆን አንደኛ ተከሳሽ ፍሬ ህይወት ስለሺ በአቃቢ ህግ የቀረበባትን ክስ መከላከል ባለመቻሏ፣ ሁለተኛ ተከሳሽ አሊፈርዳን በችሎት ቀርቦ ሊከላከል ባለመቻሉ ምክንያት ፍርድ ቤቱ ከተከሳሾች ላይ የጥፋተኝነት ፍርድ በመስጠትም የቅጣቱ ውሳኔ ያስተላለፈ ሲሆን በዚህም በአንደኛ ተከሳሽ ፍሬሄይወት ስለሺ ላይ በ13 ዓመት እስራትና በ30 ሺህ ብር የገንዘብ መቀጮ፣ በሁለተኛ ተከሳሽ አሊ ፈርዳን ላይ ደግሞ በሌለበት በ16 ዓመት እስራትና በ75 ሺህ ብር የገንዘብ መቀጮ እንዲቀጡ ሲል መወሰኑን ነው የዛሃበሻ መረጃ የሚጠቁመው። ቀደም ብለን እንደነገርናችሁ ይህ የመጀመሪያው መረጃ ነው። ከዚህ ነገር በተቃራኒ ደግሞ የክስ መዝገቡ ያስረዳል ከተባለው ነገር በሌላ በኩል የሆነም ሌላ መረጃም አለም። ዘፋኛዋ ከመታሰሯ በፊት ስለ ተከሰሰችበት ጉዳይ ረጅም ሰዓት በስልክ አውርቻት ነበር በሚል በማህበራዊ ሚዲያ ላይ ያገኘነው የዘሪሁን ተዝናኖ መረጃ ደግሞ እንዲህ ሲል ይጠቁማል። ይሄ ዘሪሁን መረጃ ሐሳቡን የሚጀምረው በምኞት ነው። ያሬድ ነጉ እንድትዘፍን ድሉን የሰጣት የሕግ ታራሚ ድምፃዊት ፍሬ ህይወት ስለሺ ፈጣሪ በሰላም ያስፈታሽ ከምትወጃቸው ቤተሰቦችሽ ጋር በሰላም ይቀላቅልሽ እያለ ምኞቱን ካደረሰ በኋላ ክቡራትና ክቡራን ፍርዬን ከልጅሽ ከባለቤትሽ ከንጹህ ጓደኞችሽና ከቤተሰቦችሽ እንዲሁም ከዚህ እስር ቤት ወጥተሽ በሰላም ያገናኝሽ እያላችሁ ጸሎታችሁን አቅርቡላት ሲልም ያሳስባል። የዘሪሁን ጽሑፍ በመጨረሻም